ሩሲያ በዩክሬን ዋና ዋና ከተሞች ላይ የምታደርሰውን ግዙፍ ድብደባ አጠናክራ ቀጥላለች። በሰለምኖ ሳምንት ዋና ከተማዋን ኬቭን ጨምሮ በሌሎች ከተሞች ላይ ከተፈጸመውና ሶስት ሰዎች ከተገደሉበት ከባድ ጥቃት በኋላም በድጋሚ የሩሲያ ጦር የዩክሬን ትላልቅ ከተሞችን በሚሳይል አረሮች አጋይቷል ሩሲያ ልቪቭ፣ ካርኪቭ፣ ኦዴሳ፣ ኬርሰንና ሌሎች የዩክሬን የተለያዩ ከተሞች ላይ በፈጸመችው የአየር ላይ ጥቃት አምስት ሰዎች ተገድለዋል ተብሏል። የዩክሬኑ ፕሬዚደንት ቮሎኖ ዜለንስኪ እንዳረጋገጡት በሩሲያ ከባድ ድብደባ ከሟቾቹ ባሻገር ከ10 ሺህ ሚልቁት ደግሞ የኤሌክትሪክ ኃይል አገልግሎት ተቋርጦባቸዋል። የአሁኑ የሩሲያ ጥቃት በአብዛኛው ኢላማውን ያደረገው በልቪቭ ምዕራባዊ ክፍል እንደሆነ የተነገረ ሲሆን በአቅራቢያው ባለችው የላፓይቭካ መንደር ነዋሪ የነበሩ አራት የአንድ ቤተሰብ አባላት በጥቃቱ እንደተገደሉም ቢቢሲ ዘግቧል። ቀሪዋ አንድ ዩክሬናዊት ደግሞ በአመዛኙ የሩሲያ ጦሮች በሚገኘው የዛፖሪጃ ግዛት ውስጥ የተገደለች እንደሆነም ዘገባው አትቷል። የሩሲያ ጦር ግዙፍ ድብደባ የተፈጸመው ዩክሬን ከምዕራቢያን አገሮቿ የአየር መከላከያ ስርዓቶች እንዲቀርቡላት እየወተወተች ባለችበት ወቅት መሆኑ ደግሞ የዩክሬንን ምጣ ብዝቶታል። ዩክሬን ሚሳይሎችንና ድሮኖችን ማክሸፊያ የአየር መቃወሚያ ሚሳይሎች ጥረት ስላጋጠማት የፋ 16 ጊጀቶችን በመጠቀም ጥቃቶቹን ስትከላከል መቆየቷም ይታወቃል። ሩሲያም ከጊዜ ወደ ጊዜ እየተዳከመ ስለመምጣቱ የሚነገርለትን የዩክሬን የአየር መከላከያ ስርዓት በተደጋጋሚ በከፍተኛ መጠን በመደብደብ የበልጤ ማዳከምና ከአገልግሎት ውጭ ማድረግ ውጥንን ይዛ ከባባድ ድብደባዎቿ ስለመቀጠሏ በኒውዮርክ ታይምስ ላይ የሰፈሯት ተመልክተዋል። የዋሽንግተን ባለስልጣናትም ለዩክሬን እንደ ፓትሪዮትና ኪማርስ ያሉ የአየር መከላከያ ስርዓቶችን ለመስጠት እንዲሁም የዩክሬን የረጅም ርቀት መሣሪያዎችን በመጠቀም በሩሲያ ላይ ጥቃት እንዲሰነዘር ለመፍቀድ ሊያጤኑ መሆናቸው ሩሲያ እንደ ወሳኝ ማንቂያ ደወል ተርጎት ወስደዋል። እንደ ፎሬን ፖሊሲ ትንታኔ ከሆነም በዚህም ሩሲያ ጋር ለሌላ ኃይሏን በመጠቀም ለዩክሬን ጋጊር መቃወሚያ ስርዓት ከአገልግሎት ውጭ ማድረግ፣ የሎጂስቲክስና የግንኙነት መረቦችን መበጣጠስ፣ የኃይልና ሌሎች መሠረተ ልማቶችን መደብደብ በጦር ግንባር ያለ ተቀዳሚ ወታደር ያላማ ሆኗል። በትላንቱ ጥቃትም የሩሲያ መከላከያ ሚኒስቴር በዩክሬን ወታደራዊና የመሰረተ ልማት ኢላማዎች ላይ የተሳካ ግዙፍ ድብደባ ማድረጉን ሲገልጽ ፕሬዚዳንት ዘለንስኪ በበኩላቸው የሩሲያ ጦር 50 ሚሳይሎችና ከ500 በላይ ድሮኖችን አስወንጭፎብናል ሲሉ አስታውቀዋል። በጥቃቱ ዋነኛ ዓላማ የተደረገችው ልቪቭም ዩክሬን ከፖላንድ ጋር በምትዋሰንበት ምዕራባዊ ክፍል ትልቋ ከተማ ስሰውን ጦርነቱ ከተጀመረበት የካቲት 202 ወዲህ ትልቁን ጥቃት አስተናግዳለች ነው የተባለው። በቢቢሲ ላይ እንደሰፈረው ዘገባ ከሆነ ደግሞ ለበርካታ ሰዓታት በከተማ ዘልቋል የተባለው የሩሲያ ጦር ጥቃት የሕዝብ ትራንስፖርት አገልግሎቶችንና ኤሌክትሪክ አቅርቦቶችን ማስተጓጉሉ ተሰምተዋል። የልቪቭ ክልላዊ ኃላፊ ማክሲም ጎዝስኪ በከተማዋ ላይ 163 ድሮኖችንና ሚሳይሎች መጎንጨፋቸውን ገልጸው በጥቃቶቹም ተጨማሪ ጥቂት ሰዎች ላይ የመቁሰል አደጋ ስለመድረሱ አስታውቀዋል። ቅርብ ጊዜ ወዲህ የልቪቭ ግዛት እንዲሁም መላው የምዕራብ ዩክሬን ክፍል ለተደጋጋሚ የሩሲያ ጥቃት የላማየውን መምጣቱ ይታወቃል። ለዚህም እስትራቴጂካዊ ወታደራዊና ስነልቦናዊ ምክንያቶች ይጠቀሳሉ ይላል የዘጋርዲያን ዘገባ። እንደ ዘገባው ከሆነ የመጀመሪያውና ቁልፉ ጉዳይ በምዕራብ ዩክሬን የምትገኘው የልቪቭ ግዛት ከምሪያ በያል ለሚቀርብ እርዳታና ወታደራዊ አቅርቦት ዋነኛ መተላለፊያና ማረገፊያ ማዕከል መሆኗ ነው። በዚህ ግዛት ላይ የሚደረግ ማንኛውም ጥቃት ታዲያ ወደ ማዕከላዊ ዩክሬንና ወደ ጦርነቱ የፊተኛው መስመር የሚደረግ የአቅርቦት ሰንሰለትንና እንቅስቃሴን የሚያስተጓጉል በመሆኑ ለዩክሬን መከላከል አቅሟን የሚያዳክም፣ ለሩሲያ ደግሞ በአንጻሩ የማጥቃት አቅሟን የሚጨምርላት ይሆናል። ሌላው ምዕራብ ዩክሬን ለሩሲያ ጥቃት ዋነኛ ኢላማ የተደረገበት ምክንያት በርካታ የዩክሬን የኃይል መሠረተ ልማቶች ማለትም የኃይል ማከፋፊያና ማስራጫ ጣቢያዎች እንዲሁም የጋዝ ማከማቻዎች የሚገኙ መሆናቸው ነው። በአውሮፓ ምድር ቀዝቃዛ ወቅት ዊንተር እየመጣ ባለበት ወቅት በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶች መጠናከራቸው እስከ አውሮፓ ድረስ ዘረጉ የጋዝና ኤነርጂ መስመሮችን ከማስተጓጎሉ ባሻገር በተራው ዩክሬናውያን ዜጎች ላይ የሚያሳድረው ተጽዕኖ በቀላሉ የሚታለፍ አይደለም። በተጨማሪም የሩሲያ ጦር ወደ ምዕራብ ዩክሬን በጥልቀት በመግባት የሚፈጸሙ ጥቃት የትኛውም የዩክሬን ክፍል ከስጋት ነጻ እንዳልሆነ ትልቅ ስነ ልቦናዊ መልእክት የሚልክም ሆኗል። ይህም በዩክሬን ንጹሃን ዜጎችና አስተዳደር ላይ ፍርሃት የመፍጠር ሞራል የማዳከምና ተጨማሪ ጫና የመፍጠር አቅም አለው ተብሏል። ከዚህ ባለፈ የዩክሬን የአየር መከላከያ ስርዓት እስከ ምዕራብ ዩክሬን ድረስ በአግባቡ የተዘረጋ ለመሆኑና ደካማ መሆኑ ከሮሲያ እንደሻሄድ ያሉ ዘመናዊ ድሮኖች አጠቃቀም ጋር ተዳምረው የልቪቭ ግዛትን በተደጋጋሚ የጥቃት ኢላማ እንድትሆን አድርጓታል እየተባለ ነው። በምዕራብ ዩክሬን ለሚፈጸሙ የአየር ላይ ጥቃቶች ሳቢያ በተደጋጋሚ የጦር ድርቶቿን በአየር ላይ የምታሰማራ ፖላንድም ከሆኑ ጥቃት በኋላ የሀገሪቱን የአየር ክልል ደህንነት ለመጠበቅ ጀቶቿን በጥንቃቄ ማቆሟን የፖላንድ መከላከያ አረጋግጧል። በሩሲያ ጦር ስጋት የገባው የሰሜን አትላንቲክ ጦርም የጦር ጀቶቹን በሩሲያ ድንበር አቅራቢያ በፖላንድ ሰማይ ላይ አሰማርቷል ሲል ቢቢሲ በዘገባው አጋርቷል። ፕሬዚዳንት ዘለንስኪም ከጥቃቱ በኋላ ባወጡት መግለጫ ተጨማሪ የጦር መሳሪያ ድጋፎች እንዲደረጉና የተደረሱ የመከላከያ ስምምነቶች በአፋጣኝ ተግባራዊ እንዲደረጉ እንሻለን ሲሉ አሳስበዋል። ዩክሬን ከቅርብ ጊዜያት ወዲህ ዲህ በበረቱባት የሩሲያ አየር ላይ ጥቃቶች ሳቢያ ከምዕራባውያን አገሮቿ በተለይም ከአሜሪካ አየር መከላከያን ለማጠናከር የተገቡላት ቃል ኪዳኖችና ስምምነቶች ወሳኝ ትኩረት እንዲሰጣቸውም ጠይቀዋል። ዩክሬን በጦርነቱ ላይ ሚዛን ቀያሪ ሁኑ የመጡትን የሰው አልባ አውሮፕላኖችን ወይም ድሮን አቅርቦቶቿን በራሷ አቅም ማሟላት በተችልም አሁንም በአየር መከላከያ ስርዓቷ በኩል በምዕራባውያን ላይ በእጅጉ ጥገኛ እንደሆነች መረጃዎች ያሳያሉ። ዩክሬን ከሳምንታት በፊትም ግዛቷን ሙሉ በሙሉ ለመጠበቅ ቢያንስ አስር የፓትሪዮት ከመሬት ወደ አየር የሚጎነጨፉ የአየር መከላከያ ስርዓቶች ያስፈልጉኛል ማለቷ አይዘነጋም። ዩክሬን ለጊዜውም ሩቅ እንደሆነ የሚታመነው ዘላቂ ተኩስ አቁምት ደርሶ ጦርነቱ እስኪቆም ራሷን የተከላከለች በጦርነቱ ላይ መቆየት እንችል እነዚህ የአገር መከላከያ ስርዓቶችና ዘመናዊ ሚሳይሎች በአፋጣኝ እንዲሰጧትም በፕሬዚዳንቷ በኩል በድጋሚ ተማጽናለች። ይሁንና ግን የሩሲያ ፕሬዚዳንት ቭላዲሚር ፑቲን ፕሬዚዳንት ትራምፕ ወደ ሩሲያ ግዛት በጥልቀት በመግባት ከፍተኛ ጉዳት የሚያደርሱ የቶማሃውክ ረጅም ርቀት ተምዘግዛጊ ሚሳይሎችን ለዩክሬን የሚሰጡ ከሆነ የአሜሪካና የሩሲያ ግንኙነት በጽኑ ይበላሻል ሲሉ አስጠንቀዋል። ባለፈው የታየውም መልካም የሚባል የሁለቱ ሀገራት ሂሎቲኮች ግንኙነትም መልኩን ወደ አሉታዊ ጎን ይቀይራልን ብለዋል። አሜሪካ እስከ 2500 ኪሎ ሜትሮችን በመጓዝ የሩሲያን ማንኛውንም ግዛት መምታት የሚችሉትን እነዚህን ሚሳይሎች ለዩክሬን አሳልፋ መስጠት ከሆነ ዋሽንግተን የሁለቱን ሀገራት ግንኙነት ጨምሮ ጦርነቱን በአይነት ፍጹም አዲስ ወደሆነ ማባባስ ውስጥ ከትተዋለች ሲሉም በጽኑ አስጠንቀዋል ፑቲን። አሜሪካ የቶማሃውክ የረጅም ርቀት ተጓዥ ሚሳይሎችን ለዩክሬን ለመስጠት ጋጤነች መሆኑን ምክትል ፕሬዚዳንት ጄዲ ቫንስ ማስታወቃቸው ይታወሳል። ከዚህ ባሻገር አሜሪካ በቀጣይ ዩክሬን ልታካሄዳቸው ላቀደችው የረጅም ርቀት ያገለ ጥቃቶች የደህንነት መረጃዎችን ልትሰጥ መሆኑን መግለጿም ይታወሳል። ዋሽንግተን ከዚህ ቀደምም በጦርነቱ ላይ ትልቅ አስተዋጽኦ የነበራቸውና በቀላል የሚያገኙ የደህንነት የሳተላይት መረጃዎችን ለኪየቭ ስትሰጥ የቆየች ቢሆንም የአሁኑ መረጃዎች ግን ዩክሬን ወደ ሩሲያ ግዛት በጥልቀት በመግባት የኢነርጂ መሠረተ ልማቶች ላይ ወሳኝ ጥቃት ለማድረስ የሚያግዛት ይሆናል ተብሏል። በወልስትሪት ጆርናል እንደሰፈረው ዘገባ አኮንም አሜሪካ ለመጀመሪያ ጊዜ ነው ዩክሬን በሩሲያ ኤነርጂ ዘርፍ ኢላማዎች ላይ ጥቃት እንድታደርስ የደህነት መረጃ ልትሰጥ የተቃረበችው። የደህነት መረጃዎቹ ግዙፍ የሩሲያ የነዳጅ ማብሊያና ማጣሪያ ኢንዱስትሪዎች፣ እስከ አውሮፓ ሀገራት ድረስ ሲዘረጉ ረጃጅም የነዳጅ ማስተላለፊያ መስመሮች፣ ትላልቅ ኤሌክትሪካል ማከፋፈያና ማሰራጫ ጣቢያዎች፣ እንዲሁም የነዳጅ ማከማቻ ድፖችና ተሽከርካሪዎች የሚገኙባቸውን ስፍራዎችና አቅጣጫዎች በቀላሉ የሚያመላክቱ ስለመሆኑም ሰምተዋል። የሩሲያና ዩክሬን ጦርነት የአሜሪካ ልዩ መልእክተኛ ኬት ኬሎግ ዩክሬን ወደ ሩሲያ ግዛት ውስጥ ጠልቃ በመግባት የረጅም ርቀት ጥቃቶችን ማድረስ ትችላለች፣ በዚህ ጉዳይ የጣልነው ማዕቀብም ሆነ ገደብ የለም ማለታቸው ይታወሳል። ታዲያ አሜሪካ እነዚህን ይነት መረጃዎች ለኬቫ ሳለፋ መሰት ከሆነ የዩክሬን ጦር በሩሲያ ላይ በቀላሉ ጥቃት ለማድረስ የሚያስችለው ሲሆን፣ እንዲመሰለው ድርጊት ቀይ መስመርን ውስጥ የነበረችው ሩሲያና አሜሪካንንም ፊት ለፊት የሚያፋጥጣቸው ይሆናል ተብሏል። አሜሪካ በሩሲያ የኤነርጂ ተቋማት ላይ የረጅም ርቀት የሚሳይል ጥቃቶችን ለመፈጸም ለዩክሬን መረጃ ለማቅረብ ማቀዷ ደግሞ የዋሽንግተን ባለስልጣናት የዩክሬንን የመምታት አቅም ሊጨምሩ የሚችሉ ትላልቅ የጦር መሳሪያዎችን ለመላክ እያሰቡ ባሉበት ወቅት መሆኑም በቀጣይ የጦርነቱን አቅጣጫ የሚወስን ትልቅ እርምጃ በምዕራቢያን በኩል ይወሰዳል ተብሎ እንዲጠበቅ አድርጓል። ሩሲያ በበኩሏ በቃል አቀባዩ ዲሚትሪ ፔስኮቭ በኩል ከቀናት በፊት ዋሽንግተን መሆነች ሌሎች ምዕራባውያን ሀገራት የትኛውንም የጦር መሳሪያ ድጋፍ ለዩክሬን ቢያቀርቡ በጦርነቱ ላይ የሚፈጥረው ልዩነት አይኖርም ሲሉ ሙከራውን ማጣጣላቸው ይታወሳል።